በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስ ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼርና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለብፁዕ ቅዱስ አቡነ አትናቴዎስ ዓመታዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ የምናስታውሳቸው ታላቁ አባታችን ቅድስናን ከሐዋርያዊ አገልግሎት ከጵጵስናና ከሊቅነት ጋር ያስተባበሩ ከሊቃውንት ወገን መከራን በመቀበል የሚተካከላቸው የሌለ ታላቅ የቤተ ክርስቲያን አባትና ምሰሶ ናቸው። ምንም እንኳን ቅዱሱ ነገዳቸው ከክርስቲያን ወገን ባይሆንም መጠራት በእግዚአብሔር ፈቃድ ነውና ከአረማውያን ወገን ተገኝተው አርዮሳውያን ዓለምን ሲያውኳት ክርስትና እንዲለመልምና ከዓለም እንዳይጠፋ ብቻቸውን በሚባል ደረጃ ከዓለም ጋር የተዋጉ ቅዱስ ሊቅ ናቸው። በዚህም ስራቸው ዛሬም ድረስ በዓለም አብያተ ክርስቲያናት የቤተ ክርስቲያን ሐኪም በመባል ይታወቃሉ። እኒህ ቅዱስ አባት አቡነ አትናቴዎስ ናቸው። እግዚአብሔርን ረዳት አድርገን ከበዞ በጥቂቱ የቅዱስ ናቴዎስን የገድሉን ትርፋት መናገር እንጀምራለን። ቅዱሱ ትውልዱ በስድስት ዓ ምረት በእስክንድሪያ ወይም በአሁኑ አገብፅ አካባቢ ሲሆን ቤተሰቦቹም ሃናፊ ከሚባል የአረሚ ነገድ የተገኙ እንደሆኑ መጽሐፈ ስንክሳሩ ይጠቅሳል። ይህ ዘመን ማለትም አራተኛውና አምስተኛው ክፍለ ዘመን አርዮሳውያን እንዳሸን የፈሉበት ቤተ ክርስቲያንም ትልቅ ፈተና የገጠማት ጊዜ ነበር። ነገር ግን ቅዱስ ኤፍሬም ሶርያዊ እንደተናገረው ብዙ ጥፋት ባለበት የእግዚአብሔር ጸጋ ትበዛለችና ቤተ ክርስቲያንም በበኩሏ በዘመኑ ታላላቅ ሊቃውንትና ገዳማውያን አበውን አፍርታለች። ቅዱሱ ሕፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግም ክርስቲያን ባለመሆኑ ከለከሉት። አትናቴዎስም ክርስቲያን ልሁንና አጫውቱኝ ብሏቸው እሽ ስላሉት ሕፃናቱ ዕጣ ተጣጣሉ። ለአንዱ ቄስ፣ ለአንዱም ዲያቆን መሆን ሲደርሳቸው ለቅዱስ አትናቴዎስ ፓትርያርክ መሆን ስለደረሰው ሌሎች ሕፃናት ይሰግዱለት እሱም መልሶ እንደ ክርስቲያናዊ ምግባር ያጠምቃቸው ጀመር። በአጋጣሚ ሕፃናቱ ይህንን ሁሉ ሲያደርጉ የወቅቱ የእስክንድሪያ ፓትርያርክ ቅዱስ እለ እስክንድሮስ የተፈጻሜተ ሰማዕት ቅዱስ ጴጥሮስን ዓመታዊ መታሰቢያ አድርገው ሲመለሱ ድንገት ወደ ባሕሩ ቢመለከቱ ሕፃናቱን ስላስተዋሏቸው በመገረም ያያቸው ጀመር። የሊቀ ጳጳሱም ደቀ መዛሙርት በመገረም አባታችን ብለህ ብለህ የሕፃናት ጨዋታ ትመለከት ጀመር ብለው ጠየቋቸው። እሳቸውም መልሰው ልጆቼ የሕፃናት ጨዋታ አይደለም፣ የመንፈስ ቅዱስ ሥራ እንጂ። እነዚህ የምታያቸው ነገ ሲያድጉ እንደ ጨዋታቸው ይሆናሉ። ይልቁን ይህ ፓትርያርክ ብለው የሰየሙት ከእኔ ቀጥሎ የሚተካ እሱ ነው እናወቁት ብለው ትንቢት ተናግረውለታል። ከዚያም የአትናቴዎስ አባቱ ሲሞት ሊቀ ጳጳሳቱ ከእናቱ ወስዶ አጥምቆ የሚገባው መንፈሳዊ ትምህርት ሁሉ በልቡናው ላይ ቀረጸበት። ከዚህ በኋላ ሊቁናን ሹሞ አስተምር አለው። ምንም ሕፃን ቢሆንም ከሊቅነቱ ካመላለሱና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቅ ነበር፣ ጸጋ እግዚአብሔር በእርሱ ላይ አድራለችና። ቅዱሱ መልካም ተጋድሎን የጀመረው ገና ወጣት እያለ ነበር። ቅዱስ አትናቴዎስ ሊቀ ዲቁና በተሾመ ወራት አሪዎስ ቤተ ክርስቲያንን በመረበሹ ታላቁ ንጉሥ ቆስጠንቲኖስ የኒቅያን ጉባኤ በ325 ዓመተ ምሕረት ያዘጋጃሉ። በዚህም 318 ደገኛ ሊቃውንት ሲሰበሰቡ መንፈስ ቅዱስ ፓትርያሪኩን ቅድስን ለእስክንድሮስን ሰብሳቢ ሲያደርግ ቅዱስ አትናቴዎስን ደግሞ ጸሐፊ አድርጎ ሾሞታል። በጊዜውም በዕድሜ ስንት ጊዜ ትልቁ የሚሆነውን አርዮስን ተከራክሮ ምላሽ አሳጣው። ቅዱስ አትናቴዎስም ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልድ አምላክ እግዚአብሔር መሆኑን በአደባባይ መስክረዋል። ከሦስት ዓመት በኋላ ከ318 ሊቃውንት አብዛኛው ሊቃውንት ሲያርፉ ፓትርያሪኩ ቅዱስን ለስክንድሮስ ከእነዚህ መካከል ነበሩ። ቅዱስ አትናቴዎስም የቅዱስ ለስክንድሮስን እረፍት ተከትሎ በምትካቸው ሀያኛው የእስክንድሪያ ፓትርያሪክ ሆኖ በሰላሳ ሶስት ዓመቱ ተሾመ። በወቅቱ የነበረው ንጉሥ ትንሹ ቆስጠንጢኖስ የአባቱን የታላቁ ቆስጠንጢኖስን ዕረፍት ተከትሎ ነገሰ። ወዲያውም አርዮሳዊ መናፍቅ ሆነ። ሃይማኖታቸው የቀና አባቶችንም ያሳደድ ገባ። ከአበው ቅዱሳን መካከል ግን የዚህ መከራ ቀዳሚው ገፈት ቀማሽ ታላቁ ሊቅ ቅዱስ አትናቴዎስ ነበር። ቅድስት ቤተ ክርስቲያንን በመልካም እረኝነት ለአርባ ስምንት ዓመታት ሲመግብ ብዙ እጅግ ብዙ መከራዎችን ተቀብሏል። አምስት ጊዜ ከመንበሩ አፈናቅለው ወደ በረሃ ሲያግዙት በስደት ለአስራ ሰባት ዓመት ኖሯል። ስደቱም ለበረከት ነበረች። በተሰደደባቸው ቦታዎች ጽኑ መከራን እየተቀበለ ያላመኑ አረማውያንን በበጎ ትምህርትና በታምራቱ አሳምኗል። ይልቁን ያስተማራቸው ምዕመናን በነጣቂ ተኩላ እንዳይወሰዱበት በጦማር ወይም በደብዳቤ ይጠብቃቸው ነበር። ከዚህም ምዕመናትን እንድታጸናለት ለቅድስት ታወድራ ገዳማዊት ይልክላት የነበሩ መልእክታት ይጠቀሳሉ። ዛሬ በሃይማኖት አበው የምናገኘው ቃለ ሃይማኖት በዚህ ዘመን የተጻፉ ናቸው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ ሐዋርያ ትምህርተ ሃይማኖትን እጅግ ጥልቅ በሆነ መንገድ አስፍተውና አራቀው አስተምረው ከዚህ በተጨማሪ በጣም ብዙ ድርሳናትንም ጽፈውልን ነው ያለፉት። ቅዱሱም እጅግ ብዙ መከራን ተቀብለው በ373 ዓ ም አካባቢ አርፈዋል። የቅዱስ አትናቴዎስ ረፍትም በቅድስት ቤተ ክርስቲያን በየዓመቱ ግንቦት ሰባት ይታሰባል። የቅዱሳን ሐዋርያትን አሰረ ፍኖት ተከትለው ታላቁ አባታችን ቅዱስ አትናቴዎስ በቅበተ እምነት ተጋድሏቸው ግንባር ቀደም ከሚባሉት አበውም አንዱ ናቸው። በልዩነትም ደግሞ ከአርዮሳውያን ጋር ባደረገው ታላቅ ትንቅንቅ ሲታወቁ በፍልስፍናውም ዓለም በእጅጉ ይከበራሉ። ጎልቶ የሚታወቀው በቅበተ እምነትና መድፍነ አርዮሳውያን ይዘት ባላቸው በጻፏቸው ድርሳናትና ባስተማሯቸው ትምህርቶች ነው። በቅድስት ቤተ ክርስቲያን ውስጥ ለቅዱስ ሥጋውና ለክብር ደሙ አኮቴት ከሚቀርብባቸው መስጋናዎች አንዱ የቅዳሴ አትናቴዎስ ነው። ይህም የተደረሰው በራሱ በቅዱስ አትናቴዎስ ሲሆን ከሁሉም ድርሳናት ውስጥ እጅግ ምስጢርና ጣዕም ያለው ድርሰት ነው። ከሁሉ አስቀድሞ በቤተ ክርስቲያን ውስጥ በፍርሃት በረአድ በንጽልቦና ልቦና መቆም እንዳለብን በማጠየቅ እንዲህ ብሎ ይጀምራል። ሰማያትን አዳኝባችኋለሁ ምድርንም አዳኝባችኋለሁ፣ ያለመታወክ በፍርሃትና በመንቀጥቀጥ ትቆሙ ዘንድ እንደ ቃየል በቀለኛ ሆኖ ከወንድሙ ጋራ ማንም ከዚህ በማዕት አይኑር። በመቀጠልም ስለ ሰንበተ ክርስቲያን ክብር፣ ስለ ሰው ልጅ ልልና፣ ስለ ጽንሰት፣ ስለ ፍጥረት እንዲሁም ስለ ጌታ ምጽአትና ስለ በደልና ስለ ኃጢአት በሰፊው ያትታል። ቅዱሱ ሊቅ ከራሱ የቁርባን ቅዳሴ በተጨማሪ በጉባኤ ንቅያ ወቅት ቅዳሴ ግሩምን ወይም ቅዳሴ ዘሰለስቱ ምዕት በማርቀቅ ከፍተኛ አስተዋጽኦን አድርገዋል። ይልቁንም ዛሬ በየቀኑ ቢያንስ አንዴ የምንጸልየውን የሃይማኖት ጸሎት ወይም ጸሎተ ሃይማኖት የተባለውን ታላቅ የእምነት ጸሎት አርቅቆ አሰናድቶልናል። ከዚህም በተጨማሪ መዝሙረ ዳዊትን ከዕብራውያን በመውሰድ በገነትና በሕዋሳት አምሳል በአምስት ከፍሎ መጽሐፍ ቅዱስን ደግሞ የመጽሐፍቱን ቁጥር በሰማንያ አንድ ወስኖ ሰፍቶ ያቆየልን ይህ ደገኛ ሊቅ ነው። ከእነዚህ ታላላቅ ሥራዎች በተጨማሪ ስለ ዕቅበተ እምነት፣ ስለ ተሰገውተ ቃል፣ ስለ ሞተ ክርስቶስ፣ ስለ ትንሣኤ ክርስቶስና ስለ ሌሎች ታላላቅ ምስጢሮች የሚያወሱ እንደ በእንተ ትስጉተ ቃል፣ በእንተ አሕዛብ እና መድፍነ አርዮሳውያን የመሳሰሉ ታላላቅ ድርሳናትን ጽፏል። ይልቁንም ደግሞ እኛ ኢትዮጵያውያን ቅዱስ አትናቴዎስን አባታችን ልንለው ይገባል። ለምን ቢሉ ለሀገራችን ቀዳማዊ ጳጳስ የሆኑትን ታላቁ አባታችንን አቡነ ሰላማ ከሳቴ ብርሃንን አስተምሮ ሕዝቡን ከአንተ በላይ የሚያውቅ የለም በማለት ጵጵስናን ሹሞ የላከልን ይህ ታላቅ ሐዋርያ ነው። የቅዱሳን ገድላቸው ስለምን ተጻፈ ቢሉ አንድም ለዝክር አንድም ለበረከት እና አንድም ደግሞ ለትምህርት ነው። እኛም ከዚህ ደገኛ ሊቅ ስለ ብርቱ እምነት፣ ዓላማ፣ ጥረት፣ ጽናትና ፍቅር በሰፊው እንማራለን። ይልቁን እውነትን ስለ ማጽናትና የጽድቅ መንገድን ስለ መከተል ቅዱሱ መልካም አርአያ ይሆኑናል። ቅዱሱ በቅዱስ ቤተ ክርስቲያን ከሚታወቁባቸው ደገኛ ንግግሮች መካከል በአንድ ወቅት ይህን ያህል ለምን ትጨነቃለህ? ዓለሙ በሙሉ ይቃወመሃል ቢሉት እርሱ ግን መልሶ ዓለሙ በሙሉ እኔም ቢጠላኝ እኔም ዓለሙን በሙሉ እቃወመዋለሁ በማለት የብርቱ ጽናትን ጥግ አሳይተዋል። ይህን ምግባሩንም ታላቁ አባት አጳጳኩሚስ መስክሮለታል። የቅዱሳን ታላቅነትን ለመረዳት ጌታ ያደረገለትን አንድ ታምር እናንሳና የቅዱሱን የገድል ታሪክን እንጨርስ። ሁለተኛውና ከሃዲው ቆስጠንጢኖስ በነገሰ ጊዜ የአርዮስን እምነት ተቀብሎ ቅዱስ አትናቴዎስን ከመንበሩ አሳዶ በምትኩ ከሃዲው ጊዮርጊስን በማርቆስ መንበር ላይ ሾመው። እርሱም የረከሰች አርዮስን እምነት ያልተቀበሉትን ሁሉ እንዲገድላቸው አዘዘው። ጊዮርጊስም ቁጥር የሌላቸው እጅግ ብዙ ክርስቲያኖችን በግፍ ገደለ። ቅዱስ አትናቴዎስም ስድስት ዓመት በስደት በስቃይ ከኖረ በኋላ ወደ ቁስጥንጢንያ ሂዶ ከአሪው ቁስጥንጢኖስን ንጉሶይ ወይ ወደ መንበር የመልሰኝ ካልሆነ እንዳባቶቼ እዚሁ ላይ አጋድመ ሰዋኝ እትመልሰኝ፣ ልጆችን እጠብቃለሁ፣ ብትሰዋኝ፣ የአባቶችን ክብር አገኛለሁ። ከሁለቱ አንዱም ምረጥ አለው። ንጉሡም እንዳይገለው ቅዱሱም በመግደል ስሙ ሊጠፋ ነው፣ እንዳይመልሰው ሃይማኖት ሊሰፋ ነው። ስለዚህ ንጉሡም በረሃብ ሊገድለው አስቦ የነቀዘ ጀልባ አምጡልኝ አለ። ጀልባው ላይም ቀዛፊ፣ መቅዘፊያ፣ ምግብና መጠጥም አታኑሩ ብሎ ቅዱሱን ውስጥ ከተተው በኋላ ከቁስጥንጢንያ በሜዲትራንያን በባህር ላይ ጣለው። ነገር ግን ንጉሱ አንድ ነገር ረስቷል። ምን ቢሉ ቀዛፊያ አታስገቡለት አለ፣ አለምን የሚቀዝብ ክርስቶስ መኖሩን ረስቶ። መቅዘፊያ እንዳታስገቡ አለ፣ መላእክትን ዘንግቶ። ምግብን እንዳታመጡ አለ፣ ህብስተ ሕይወትን ዘንግቶ። መጠጥ እንዳታመጡ አለ ጽዋ መድኃኒትን ዘንግቶ። በዚህም ገና ከባሕር ላይ ሲጥሉት መድኃኔ ዓለም ክርስቶስ መጥቶ ከፊቱ ቁጭ አለ። ቅዱስ ሚካኤልና ቅዱስ ገብርኤልም ወርደው በቀኝና በግራ ሆነው ጀልባዋን መቅዘፍ ጀመሩ። ቅዱስ አትናቴዎስም ብርሃን ከፊቱ እየበራ፣ ቅዱሳን መላእክት እየተራዱት በሦስተኛው ቀን እስክንድሪያ ወደብ እንደደረሰ ምእመናን ቸር ጠባቂያቸውና እረኛቸው ከተማቸው እንደደረሰ በሰሙ ጊዜ መብራታቸውን አበርተው እየዘመሩ በታላቅ ክብር ተቀብለው ቤተ ክርስቲያን አስገቡት። ቅዱስ አትናቴዎስም በዳዊት ምስጋና በእሳትና በውኃ መካከል አሳለፍከኝ፣ ወደ ረፍትም አወጣኸኝ፣ ስለዚህም ነገር የምስጋና ስጦታ ይዤ ወደ መቅደስ እገባለሁ እያለ አመስግኗል። ከአዲው ጊዮርጊስም ደንግጦ ወገኖቹን ሰብስቦ ሀገሩን ጥሎ ጠፍቷል። የእስክንድሪያ ምዕመናን ዛሬ ድረስ ያችን ዕለት መስከረም ሰራሳን ያከብሯታል። ይህ እንግዲህ ከብዙ በጥቂቱ የተነገረው የሐዋርያዊው የታላቁ ሊቅ የቅዱስ አትናቴዎስ ገድል ትሩፋት ነው። እግዚአብሔር አምላክ ከሐዋርያው በረከት ረዴት ያሳትፈን ዳግመኛም በመጣ ጊዜ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 ኃጢአታችን ያስተስርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ መስከረም ሀያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሀያ በዚች ቀን ለሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድርያ ሊቀ ጳጳስ አባ አትናቴዎስ አረፈ። ይህም አባት አስቀድሞ የእስክንድሪያ አገር ቤተ ክርስቲያን መጋቢ ነበር። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጴጥሮስ ባረፈ ጊዜ ይህን አባት ሊቀጵጵስና ይሾሙት ዘንድ ሁሉም የኤጲስቆጶሳት፣ መኳንንቱና ሊቃውንቱ ሕዝቡም በአንድ ምክር ተስማሙ። ለእግዚአብሔር ሕግ በመጽናት ያደረገው መልካም ተጋድሎውና ቅድስናው ስለ እርሱ ስለ ተናገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፍቃዱም ወስደው ሊቀጵጵስና ይሾሙት። ከዚህም በኋላ ክብር ግባውና፣ የክርስቶስን መንጋዎች በምክሩ በትምህርቱ፣ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። እኒህም ሃይማኖትን የሚለውጡ መናፍቃን ናቸው። በሊቀ ጵጵስናው ሰባት ዓመት ኖረ፣ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ድንግል መሊዳማ በሰማዕትነት አረፈች። ደግሞ የድንግል አቴና የፊና የፊላ የመነኮስ አብርሃም የታዴዎስ የአቢናፍኒዮስ የጻድቆ አርማኒዎስ የኢየሩሳሌም የኤጲስቆጶሳት አለቃ ሰማዕት የሆነ የስሙ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለም። መስከረም መስከረም ሀያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አባት አትናቴዎስ ካልእ፣ ሁለተኛ ቅዱስ መሊዳማ ድንግል፣ ሦስተኛ ቅዱስ ታቴና ድንግል፣ አራተኛ ቅዱስ ስምዖን ዘኢየሩሳሌም፣ አምስተኛ ቅዱስ አብርሃም መነኮስ። ወርሃዊ በዓላት አንደኛ ቅዱስ ዮሐንስ ሐጺር፣ ሁለተኛ ቅዱስ አክሎግ ቀሲስ፣ ሦስተኛ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ አራተኛ አባ አሞኒዮስ ዘሀገረት ሆና አምስተኛ ቅድስ አዲዥ የዋሂት ስድስተኛ ቅዱስ ወክቡር ማር ቴዎድሮስ ሰማት ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቅፍ ሊሆን ይገባዋልና የማይኮራ የማይቆጣ የማይሰክር የማይጨቃጨቅ ነውረኛ ረብ የማይወድ ነገር ግን እንግዳ ተቀባይ በጎ የሆነውን ነገር የሚወድ ጠንቃቃ ጻድቅ ቅዱስ ራሱን የሚገዛ ይሁን ቲቶ ምዕራፍ አንድ ቁጥር ሰባት ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ ሃላፍ መላእክትን እያሳሰብኩ ለችግሬ ጊዜ የማቀርብልህም ምስጋና ተቀበል እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት ፍጹም አንደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን፣ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ይቆየ